ኦሪት ዘሌዋውያን ምዕራፍ ሃያ ሁለት ተራ ቁጥር አንድ እስከ ሁለት እግዚአብሔር ሙሴን እንዲህ ብሎ ተናገረው፤ ለእስራኤል ልጆች ለእኔ ከሚቀድሷቸው ወደ እኔ ለሚያመጧቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው፣ እኔ እግዚአብሔር ነኝና አለው። ተራ ቁጥር ሶስት እንዲህ በላቸው አለ ማንኛውም ሰው ከዘራችሁ በትውልዳችሁ ርኩሰት እያለበት ርኩሰት እያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊት ከፊቴ ተለይቶ ይጥፋ፣ እኔ እግዚአብሔር ነኝና አለው። ቁጥር አራት ከአሮንም ዘር ከአሮን ዘር የሆነ ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስከሚሆን ድረስ ከተቀደሰው ነገር አይብላ። ከበድንም የተነሳ ሳይባረክ የሞተ ማለት ነው። ከበድንም የተነሳ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ነገር ሁሉ የሚነካ ወይም በሁሉ አይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ እስከ ማታ ድረስ እርኩስ ይሆናል። ገላውን በውሃ ካልታጠበ ከተቀደሰው ነገር አይብላ አለ። ተራ ቁጥር ሰባት ፀሐይም በገባት ጊዜ ንጹሕ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው እንጀራ ይብላ አለ። ተራ ቁጥር ስምንት በእርሱም እንዳይረክስ የሞተውን ወይም አውሬ የሰበረውን አይብላ እኔ እግዚአብሔር ነኝና አለ። ተራ ቁጥር ዘጠኝ ቢያረክሷት ሕጌን ቢያረግሷት እንዳይሞቱ ስለ እርሷም ኃጢአት እንዳይሸከሙ ሕጌን ይጠብቁ የምቀደሳቸውን የእግዚአብሔር ነኝና አለ። ተራ ቁጥር አስር ልዩ የሆነ ሰው ከተቀደሰው ነገር አይብላ። ማለት ከአሮን ልጆች ውጭ የሆነ ሰው ማለት ነው። የካህኑም ምንግዳ ደመወዘኛውም ደመወስተኛውም ቢሆን ከተቀደሰው ነገር አይብላ አለ። የተቀደሰው ነገር ለአሮንና ለአሮን ልጆች ብቻ ነውና አለ። ተራ ቁጥር አስራ አንድ ካህኑ ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው፣ በቤቱም የተወለዱት ከእንጀራው ይብሉ። ተራ ቁጥር 12 የካህንም ልጅ ከልዩ ሰው ጋር ብትጋባ እርሷ ከተቀደሰው ቁርባን እንዳትበላ አይገባትምና አለ። ተራ ቁጥር 13 የካህን ልጅ ግን ባሏ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴንነቷ እንደነበረችው ሆና ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ፣ ልዩ ሰው ግን ከእርሱ አይብላ አለ። ተራ ቁጥር 14 ማንኛውም ሰው ሳያውቅ ከተቀደሰው ነገር ቢበላ አምስተኛ እጅ ጨምሮ የተቀደሰውን ለካህኑ ይስጥ ይመልስ አለ። ተራ ቁጥር 11 11 የምቀድሳቸውም እግዚአብሔር እኔ ነኝና ከተቀደሰው በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ አለ። ተራ ቁጥር አስራ ሰባት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተራ ቁጥር አስራ ስምንት ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው አለ። ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡት ስደተኞች ወይም መጻተኞች እንግዶች፣ ማናቸውን ሰው ስዕለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቁርባን ቢያቀርብ ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ወንዱን አቅርቡ በላቸው አለ። ተራ ቁጥር አያ ነገር ግን አይሰምርላችሁምና እግዚአብሔርም አይቀበልላችሁምና ነውር ያለበትን ነገር አታቅርቡ በላቸው አለ። ተራ ቁጥር ሃያ አንድ ማናቸውም ሰው ስዕለቱ ለመፈጸም ወይም በፈቃዱ ለማቅረብ የደህንነትን መስዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሰምርለት ዘንድ ፍጹም ይሁን፣ ነውርም አይኑ አይታ ነውርም ነገር አይኑር አይሁንበት አለ። ይሄ ማለት ለእግዚአብሔር የሚያቀርበው አይኑ ያልታወረ፣ እግሩ ያልተሰበረ ይሁን፣ ያልቀዘነ ይሁን ማለቱ ነው። ተራ ቁጥር ሀያ ሁለት እውር ወይም ሰባራ ወይም ጉንድሽ ወይም የሚመግል ቁስል ያለበት ወይም እከክ ያለበት ወይም ቋቁቻ ያለበት ሰው ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ በላቸው አለ። ራሱ ነውር ያለበት ሰው ንጹሕ ሳይሆን ለእግዚአብሔር መሥዋዕት ሊያቀርብ አይገባውምና ነው። እነዚህንም ለእሳት ቁርባን በመሠዊያው ላይ ለእግዚአብሔር ብላችኋት አታሳርጉ በላቸው አለ። ተራቁ ጥራሱ በሬው ወይም በጉ የተጨመረበት ወይም የጎደለበት ነገር ቢኖር ለፈቃድ መሥዋዕት ማቅረብ ትችላላችሁ፣ ለስዕለት ግን አይሰምርላችሁም አለ። ተራ ቁጥር ሀያ አራት የተሰነጋውን የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቆረጠውን ለእግዚአብሔር አታቅርቡ በምድራችሁም እነዚህን አትሰቡ አለ። ተራቁጥር ሀያ አምስት ከእነዚህም ከእንግዳ ከእነዚህም ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቅርቡ፣ ርኩሰትም ነውርም አለባቸውና አይሰምርላችሁም አለ። ተራ ቁጥር 26 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር 27 በሬ ወይም በግ ወይም ፍየል ሲወለድ ሰባት ቀን ከእናቱ ጋር ይቀመጥ በስምንተኛውም ቀን ከዚያ በላይ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። አለ ተራ ቁጥር ሀያ ስምንት ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ። የምስጋናንም መስዋዕት ለእግዚአብሔር ስትሰዉ እንዲሰምርላችሁ ሰውለት፣ እንዲሰምርላችሁ አድርጋችሁ ሰውለት። አለ ተራ ቁጥር ሰላሳ በዚያው ቀን ይበላ፣ ከእርሱ እስከ ነገ ብላችሁ እንዳታተርፉ፣ እኔ እግዚአብሔር ነኝና አለ። ለነገ ብላችሁ አታሳድሩ፣ ዕለቱን ሰውታችሁ ዕለቱን ብሉት እንጂ ሲል ነው። መስዋዕት ሰውቷ አያድርምና። ተራ ቁጥር ሰላሳ አንድ ትእዛዛቴን ጠብቁ አድርጉት፣ ፈጽሙት። እኔ እግዚአብሔር ነኝና ተራ ቁጥር ሰላሳ ሁለት የተቀደሰውንም ስሜን አታርክሱ! እኔ ግን በእስራኤል ልጆች መካከል እቀደሳለሁ፣ እቀድሳለሁ የምቀድሳችሁ አምላካችሁም እሆን ዘንድ አንድ